የጎንደር ዩኒቨርሲቲ ሰባኛ ዓመትና የአጠቃላይ ስፔሻላይዝድ ሆስፒታሉ መቶኛ ዓመት የምስረታ ክብረ በዓል ከጥር ወር 2017 ዓ ም ጀምሮ በተለያዩ ዝግጅቶች በድምቀት እየተከበረ ይገኛል። የዚህ ክብረ በዓል አካል የሆነውና ተቋማችን ባለፉት ዓመታት ሲያስገነባቸው የነበሩ የ22 ፕሮጀክቶች የምረቃ ሥነ ሥርዓት ሰኔ 8 2017 ዓ ም በታላቅ ድምቀት ተከናውኗል። የተከበሩ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመጡበት ጊዜ ደንቢያ ውስጥ በስንዴ ልማት ላይ የተሰማሩ አርሶ አደሮችን ጎብኝተው ነበር። በጉብኝታቸው አርሶ አደሮቹ ደጋግመው ጎንደር ዩኒቨርሲቲ ስላደረገላቸው ድጋፍና ክትትል ሲያመሰግኑ ያዳመጡት ክቡር ጠቅላይ ሚኒስትሩ በጽህፈት ቤታቸው የተለያዩ ዩኒቨርሲቲ ፕሬዝደንቶችን ባወያዩበት ዕለት ደንቢያ ውስጥ ያዩትን አንስተው እንደ ጎንደር ዩኒቨርሲቲ በአርሶ አደር አንደበት መመስገን መታደል ነው፣ ዩኒቨርሲቲው ራሱን በሕዝብ ልብ ውስጥ መትከል በመቻሉ ልትኮሩ ይገባል ብለው ልብ የሚያሞቅ እውቅና ሰጥተውን ነበር። ያ ማበረታቻ ለእኔና ለስራ ባልደረቦቼ ትልቅ የሞራል ስም ሆኖን ቆይተናል። ይሁን እንጂ የክቡር ጠቅላይ ሚኒስትሩ አስተያየት በምስጋና ብቻ እየተወሰነ አልነበረም። በዩኒቨርሲቲውና በማህበረሰቡ መካከል የገነባችሁት ድልድይ የሚያኮራ ነው። ግን የግቢው ውበት ስራ ላይ አልሰራችሁም። የግቢ ልማት ላይ ብትሰሩ በመማር ማስተማር ሂደቱ ላይ የሚፈጥረው ስሜት ከፍተኛ ከመሆኑ በላይ ከዩኒቨርሲቲው አልፎ በአካባቢው ማህበረሰብ ላይ በጎ ተጽዕኖ ያሳድራል በማለት ተግሳጽና ምክር ሰጡም። እኛም በተሰጠን አቅጣጫ መሰረት ጊዜ ሳናጠፋ አቅደን ወደ ስራ በመግባት ዛሬ ያያችሁትን የተዋበ ግቢ በሁለት ዓመት ጊዜ ውስጥ መፍጠር ችለናል። በኢትዮጵያ የዘመናዊ ትምህርት ታሪክ ታላቅ አሻራውን ያስቀመጠው የጎንደር ዩኒቨርሲቲ ለረጅም ዓመታት በተለያዩ የሙያ ዘርፎች በተለይ ደግሞ በጤናው ዘርፍ በርካታ ምሁራንን ያፈራና በማፍራት ላይ የሚገኝ አንጋፋ ተቋም ሲሆን በማህበረሰብ አገልግሎቱም ተጠቃሽ ተቋም መሆኑ በምረቃ ስነ ስርዓቱ ላይ ተነስቷል። የአንጋፋው የጎንደር ዩኒቨርስቲ ሰባ ዓመት የልህቀትን ወይም የእውቀት ጉዞን እንዲሁም የማስተማሪያ ሆስፒታሉ የአንድ ክፍለ ዘመን የሕክምናና የሰብአዊ አገልግሎት የምስረታ በዓልን በምታከብሩበት በዚህ ታሪካዊ ስፍራና በዚህ ወቅት በመካከላችሁ በመገኘቴ ከፍ ያለ ደስታ ይሰማኛል። ለጎንደር ዩኒቨርሲቲ ወይም ደግሞ መካነ እውቀትም ሆነ ለማስተማሪያ ሆስፒታሉ ቤተሰብ ሁሉ እንኳን ለዚህ ታሪካዊ ምዕራፍ አደረሳችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ለአንድ ምዕተ ዓመት የቆመው ይህ ሆስፒታል ለሰሜኑ የሀገራችን ህዝብ የህክምና አምባ፣ የመዳንና የመጠገን ሕያው ምልክት ሆኖ ከማገልገሉ ባሻገር ስመጥር የህክምና ባለሙያዎችን ያፈራ የልህቀት ማዕከል ነው። ማጀት የጎንደሮች ጎዳ ይበል ደግሞ ጥንትም ክፍት ነበር ለሁሉም እንግዳ ደግሞ ደግሞ ዛሬም ያባትን ወግ ባህሉን ጠብቆ ይበል ደግሞ አፎ ያስተምራል። ከአብነት ትምህርት ቤት የወጡ የቅኔው፣ የድጓው፣ የመጽሐፍቱ ሊቃውንት ከስልምና ጠበብት ከጥንት መድረሳዎች የፈለቁት እነ ሸሃሊ ጎንደር ይህችን ምድር የእውቀት የአስተውሎትና የብልሃት መናኸሪያ አድርገዋት ነበር። ከሰባ ዓመታት በፊት የተለኮሰው የዩኒቨርሲቲው የትምህርትና የእውቀት ጁቦም የጎንደርን ታሪካዊ የእውቀት ማዕከልነት ውርስ በማስቀጠል ዛሬ ለመላው አገራችን መድህን የሆኑ ብቁ ሕክምና ባለሙያዎችን እያፈራ ይገኛል። ትምህርት ተቋም ብቻ አይደለም። በኢትዮጵያ የከፍተኛ ትምህርት ተቋማት ታሪክ ውስጥ ሁለኛ አሻራ ያለው ነው። በተለይም በጤናው ዘርፍ ቀደምት ታሪክና አስተዋጽኦ ካላቸው ዩኒቨርሲቲዎች ውስጥ ባህሪያነቱና ና በቀደምትነቱ እንደሚጠቀስም ሁላችን የምንገነዘበው ነው። አካባቢው ችግር ከመቅረፍ ባሻገር በኢትዮጵያ የጤና በጤናው ዘርፍ የሰብአዊ ልማት ውስጥ ከፍተኛ አስተዋጽኦ ያበረከተ ትልቁ ተቋማችን መስከረም 1947 ዓመተ ምሕረት የተመሰረተው የጎንደር የህብረተሰብ ጤና አጠባበቅ ኮሌጅና ማሰልጠኛ ማዕከል የሀገሪቱ የመጀመሪያው የሕክምና ማሰልጠኛ ተቋም በመሆን ለመላው ኢትዮጵያ ስመጥር የጤና ባለሙያዎችን በማፍራት እንዲሁም በተለያዩ የሀገራችን አካባቢዎች አዳዲስ የሕክምና ተቋማት ሲቋቋሙ በዋና ደጋፊነትና አደራጅነት በመሰለፍ የቀዳሚነት ሚናውን ተወጥቷል። ተቋሙ ከማሰልጠኛ ተቋም ወደ ህክምና ኮሌጅነት፣ ከህክምና ኮሌጅነት ወደ ዩኒቨርሲቲ ኮሌጅነት፣ በመጨረሻም ወደ ሙሉ ዩኒቨርሲቲነት ያደገ ሲሆን ዛሬ በሀገራችን ከሚገኙት ስምንት አንጋፋ የምርምር ዩኒቨርሲቲዎች አንዱ ለመሆን በቅቷል። በዩኒቨርስቲው በጀትና በአጋር አካላት ድጋፍ የተገነቡትና ና የተመረቁት ፕሮጀክቶች ዩኒቨርሲቲው በትምህርት በጤና አገልግሎት በምርምር በመማር ማስተማር በባህልና በሌሎችም ዘርፎች ለሚያከናውናቸው ስራዎች ጠቀሜታው እየጎላ መሆኑ በመርሃ ግብሩ ላይ ተጠቅሷል። የመረቅናቸው ሀያ ሁለት ተቋማት የአካዳሚያዊና የባህል የምርምር ችሎታን የቴክኖሎጂ መሰረተ ልማትንና የማህበረሰብ አገልግሎትን ለማሳለጥ በአጠቃላይ ዩኒቨርሲቲው ቆርጦ መነሳቱን እንመለከታለን። በተለይም ከቀደሙት ዘመናት በተለየ መልኩ የምናየው በከፍተኛ ደረጃ አዳዲስ ቴክኖሎጂዎችን የማስገባትና ሕዝብን የማገልገል በተለይም ደግሞ በቀደም ሲል ከካንሰር ሕክምና ከሌሎች አገልግሎት የመስጫ የሚያሳልጡ ቴክኖሎጂን በመጠቀም በኩል ከፍተኛ እርምጃ የወሰደ ዩኒቨርሲቲ ነው። ይህም በመሆኑ አሁንም ወደፊት በትምህርት እና በምርምር ብቻ ሳይሆን በአጠቃላይ ለክልላችንና በተለይም ደግሞ ለዚህኛው ቀጠና ከፍ ያለ አገልግሎት እንዲሰጡ በድጋሚ ለማሳሰብ እወዳለሁ። ሙያችን ጥበብ ነው፣ መሳሪያችን ደሞ ደሞ የጎንደሮች ማጀት የጎንደሮች ጓዳ ይበል ደሞ ጥንትም ክፍት ነበር ለሁሉ የጎንደር ዩኒቨርሲቲ ለዩኒቨርሲቲው ያለው የባለቤትነት ስሜትና የጎንደር የቃል ኪዳን ቤተሰብ ፕሮጀክት ለሀገራዊ አንድነት ያለው አስተዋጽኦ ከፍተኛ ነው ሲሉ ፕሬዝዳንት ታየ አጽቀ ስላሴ ተናግረዋል። ዩኒቨርሲቲዎች ከማህበረሰባቸው ባህል የተቆራኙ ከሰፊው ዓለም አቀፍ የእውቀት ማህበረሰብ ጋር የተሳሰሩ እንዲሁም የሀገራቸውን ፖሊሲዎችና ራዕይ በምርምርና በእውቀት ላይ ተመስርተው የሚያጎለብቱ መሆን አለባቸው። እውቀት ከሌላ መሸመት በጎ ነው፣ ደግ ነው። እውቀት ግን መሰረት የሚተክለው ማህበረሰብን ሲመስልና ማህበረሰብን ሲያገለግል ነው። በመሆኑም የጎንደር ዩኒቨርሲቲ ይህንን ፍልስፍና በተግባር እየኖረ መሆኑን ተመልክተናል። በተለይ የጎንደር ማህበረሰብ ለዩኒቨርሲቲው ያለው የባለቤትነት ስሜትና የጎንደር ቃል ኪዳን ቤተሰብ የሚለው ልዩ መርሃ ግብር ቫልዩ ከተለያዩ የሀገራችን ክፍሎች የሚመጡ ተማሪዎችን ከአካባቢው ነዋሪዎች ጋር በማስተሳሰር ለሀገራዊ አንድነትና ፍቅር እያበረከተ የሚገኘው አስተዋጽኦ ከፍ ያለ ሆኖ አግኝቸዋለሁና ልትመሰገኑ ይገባል። ወገን በማገልገል ወለታ ሚከፈል መፍትሄ ፈላጊ ዜጋና ፈላለ ለአገርተ ቆርቋይ ትውልድን ፈርቃለ የተማሪ ባይተዋርነት ደግሞ መልካም አይደለም፣ ደግም አይደለም። እናንተ ዩኒቨርሲቲ ከሩቅ ለሚመጣ ተማሪ ሁሉ እንዲሁም የጎንደር ማህበረሰብ ዘመዴ ወገኔ የምትሉበትን ስርዓት በመዘርጋት ለተማሪው ባይተዋርነት መድኃኒት አግኝታችሁበታል። ለዚህ ድንቅ የኢትዮጵያዊነት እሴት እንደገና ማመስገን እፈልጋለሁ።